አሰላሙ አሌይኩም ወረህመቱላይ ወበረካቱ። ውድና የተከበራችሁ የዴሴ ቤተሰቦች እንዴት ናቸው? ሰላም ናቸው ወይ? ከኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ ረብን አለሚን። ዛሬ በአዲስ መጥቻለሁ ማለት ነው፣ ኢንሻአላ በአዲስ ቪዲዮ እንግዲህ፣ ከኢትዮጵያ ጅዳ የምናርፍበት ጊዜ ነው ማለት ነው። እንሻአላ ያው እንግዲህ አየር መንገዱን የደሴን የኮምበልሻን እንዲሁም ከኩታበር አንስተን ኩታበር ደሴ፣ ከደሴ ኮምበልሻ፣ ከኮምበልሻ አዲስ አበባ፣ ከአዲስ አበባ ጅዳ የምናርፍበት ይሆናል እንሻአላህ። ተከታተሉኝ። እናንተም ከወደዳችሁት ላይክ ሸር እያደረጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። እንዲሁም አዲስ ስለሆናችሁ ሰብስክራይብ እያደረጋችሁ የደወሏን ምልክት ስትጫኑ ሁልጊዜ የምሰራው በተከታታይ ይደርሳችኋል ኢንሻአላህ። አሁን ወደ ቀጣው እንሄድ ማለት ነው። አሁን ውቢቷ ደሴ ከተማ ይችን ትመስላለች ማለት ነው ኢንሻአላህ። እዋት እንግዲህ ውብ የውበች ሀገር የውበች መፍለቂያ የቆንጆች ሀገር ብሎ የተገጠመላት የተተረተላት ደሴ ከተማን ይህንን ትመስላለች። ኢንሻአላህ እናንተም በ ስነ ስርዓት ደሴን እዋት ማለት ነው እንሻአላ ሁላችሁም ማለት ነው ተከታተሏት። እዋት ያው እንግዲህ ደሴ ይህን ትመስላለች። እንደዚህ በቆንጆ መልኮ ተቀምጣለች ማለት ነው እንሻአላ ተከታተሏት። ያው እንደምታዩት የደሴ ጭስ የወሎ ጭሶች ደሴ የወሎ ጭስ ያስታውቃል። መቼም በየተሄደበት አረንጓዴ ቢጫ ቀይ ጭስ እንደገና ያሸበረቀ። ይሄ እንግዲህ ሸርፍተራ ወደ ሸርፍተራ አካባቢ ነው፣ ያው ወደ ኮምበልሻ ስንሄድ ያለው ቦታ ነው ማለት ነው። ኢንሻአላህ እውት ከዛ ይሄ ደግሞ የኮምበልሻው አየር መንገድ ነው። የኮምበልሻው አየር መንገድ ከኮምበልሻው ወደ አዲስ አበባ የአዲስ አበባ አየር መንገድ ነው። እንግዲህ የአዲስ አበባ አየር መንገድ ነው። ያው እቃችንንም ምናችንንም ስናስመዝን እንደዚህ አድርገን እዚህ አሁን የምንቀመጥበት አካባቢ ቦታ ነው ማለት ነው። እንሻላ ይሄ ደረጃው መውጫ ነው። የምንቀመጥበት ነው ቦታ የምንይዝበት እና የእንትን ነው ማለት ነው። እንሻላ ተከታተሉኝ። ከዛ ደግሞ አውሮፕላን ላይ ወደ ጅዳ ስንሄድ ቀርጨዋለሁኝ። ተከታተሉኝ ማለት ነው። ይሄ ደግሞ አውሮፕላን ውስጥ ሆነን ነው ያው አውሮፕላን ላይ ሆነን ነው ማለት ነው። ወደ ጅዳ እየገባል ጅዳ እየገባን አውሮፕላን ላይ ሁነን ነው። ኢንሻአላህ ይህንን በአንድ ስላልቀረስኩት ያው ያቀራረጽ ድምጽ ምናምን ስለ እንትን ስላላልኩኝ ለዛ ነው እንትን ያልኩት ማለት ነው ያቀነባበርኩት። እና ይሄ ሰውየው ስቀርጸው ማለት ነው እንዳይቀረጽ እንትን እያለ ይሸፈናል። እና ይሄ አውሮፕላን ውስጥ ነው ወደ ጅዳ የገባ ነው። ግማሽ ሰዓት አንድ ሰዓት የሚሆን እንደዚህ ሂደናል። እዚህ ላይ እንደሆን ማለት ነው ያው እንግዲህ እንደምታዩት። እና ውላችኋለሁ ቤተሰቦቼ፣ ጓደኞቼ። እናንተ ደግሞ ያላችሁን አስተያየት ከታች ጻፉልኝ፣ እንዲሁም ላይክ ሸር በማድረግ ቤተሰብ ይሁኑ። አዲስ ነው የሆናችሁም ሰብስክራይብ እያደረጋችሁ የዶላር ምልክት ስትጫኑ ሁል ጊዜ የምሰራው ይደርሳችኋል ማለት ነው። ቤተሰብ ትሆናላችሁ፣ ጓደኛ ትሆናላችሁ። አበረታቱኝ። በእናንተ ብርታት በእናንተ ማጠናከር ትልቅ ደረጃ ደርሳለሁኝ እና ጓደኞቼ አበረታቱኝ። ያለውን ነገር የጎደለኝን ይሄ ነው ጎደለሽ ብላችሁ ንገሩኝ፣ ከስህተቴ ይታረማለሁ ማለት ነው። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ።